እንደምን ዋላችሁ የተከበራችሁ ተመልካቾቻችን፣ ከእኩለ ቀን የቢዝነስ መረጃዎቻችን ጋር አብራችሁን ቆዩ። የኢትዮጵያ ታምርት ንቅናቄ የአምራች ኢንዱስትሪው ተወዳዳሪነትን እያሳደገ እንደሚገኝ የኢንዱስትሪ ሚኒስትር መላኩ አለበል ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በአዲስ ዓለም አቀፍ ኮንቬንሽን ማዕከል መርቀው የከፈቱት ሶስተኛው የኢትዮጵያ ታምርት ኤክስፖ መካሄዱን ቀጥሏል። በዚሁ ኤክስፖ በኢትዮጵያ ታምርት ንቅናቄ ተቋማዊና ቅንጅታዊ አሰራር የአምራች ኢንዱስትሪውን ምርትና ምርታማነት ተወዳዳሪነት ማሳደግ በሚል መሪ ሀሳብ የፓናል ውይይት በመካሄድ ላይ ይገኛል። የኢንዱስትሪ ሚኒስትር መላኩ አለበል በኢትዮጵያ ታምርት ንቅናቄ ለዘርፉ የተቀላጠፈ አገልግሎት በመስጠት ተወዳዳሪነትን ማሳደግ ወሳኝ ዓላማ መሆኑን ገልጸዋል። በፓናል ውይይቱም አምራች ኢንዱስትሪውን ለመደገፍ የትራንስፖርትና ሎጂስቲክስ አገልግሎት ፍላጎትን ወሳኝ ሚና እንደሚኖረው ተናግረዋል። የኢትዮጵያ ታምርት ንቅናቄ ፕሮጀክት ጽህፈት ቤት ኃላፊ ዶክተር አያና ዘውዴ ንቅናቄው የተኪ ምርትን፣ ወጪ ንግድን የሚያሳድጉ የኢንዱስትሪ ምርትና ምርታማነትን ተወዳዳሪነትን ለማሳደግ ተስፋ ሰጪ ውጤት እየተመዘገበበት እንደሚገኝ ተናግረዋል። ኢኮሜርስ ኤሌክትሮኒክስ ንግድ ውጤታማ ማድረግ የሚያስችል የዲጂታል ክፍያ መሰረት መጣሉን የንግድና ቀጠናዊ ትስስር ሚኒስትር ዴኤታ እንዳለው መኮንን አስታወቁ። ኢኮሜርስ ማለት በቀላሉ እቃዎችን ወይም አገልግሎቶችን በኢንተርኔት መግዛትና መሸጥ ማለት ነው። የንግድና ቀጠናዊ ትስስር ሚኒስትር ዴኤታ እንዳለው መኮንን ለኢዜአ እንደገለጹት በአሁኑ ወቅት አብዛኛው የዓለማችን ሀገራት በኢኮሜርስ የንግድ ስራቸውን እያከናወኑ ይገኛሉ። ኢትዮጵያ የኢኮሜርስ ንግድን ውጤታማ ለማድረግ አቅዳ እየሰራች መሆኑንም አስታውቀዋል። የዲጂታል ክፍያ ለኢኮሜርስ ግብይት ለማከናወን ዋናው ነገር ነው ያሉት ሚኒስትር ዴኤታው ኢትዮጵያ ዲጂታል ክፍያ መጀመሯ ለዚህ ወሳኝ መሆኑንም አስታውቀዋል። ኢኮሜርስ ስርዓት ለሸማቹ እንዲሁም ለነጋዴው ዘርፈ ብዙ ጥቅም ይሰጣልም ብለዋል። በተለይ የኢትዮጵያ የኢንዱስትሪ ምርቶች በቀላሉ ወደ ተለያዩ ሀገራት እንዲደርሱ ትልቅ እድል እንደሚፈጥር ተናግረዋል። በዝርዝር ወደ ምንመለከታቸው የቢዝነስ መረጃዎቻችን ደግሞ እንለፍ። የጎንደር ሀገር አቀፍ የንግድ ትርኢትና ባዛር የኑሮ ውድነትን ለማረጋጋት ታላሚ ተደርጎ መዘጋጀቱን የጎንደር ከተማ አስተዳደር ንግድና ገበያ ልማት መምሪያ ገለጸ። የተለያዩ የኢንዱስትሪና የግብርና ምርቶችን ይዘው በባዛሩ የተገኙ ነጋዴዎችም በከተማዋ ሰላማዊ የንግድ እንቅስቃሴ መኖሩን ተናግረዋል። ከሰው መንኪ ተጨማሪ አለው። አምራቾችና ሸማቾችን በቀጥታ በማገናኘት የኑሮ ውድነትን ለማረጋጋት ያለመ ሀገር አቀፍ የንግድ ትርኢትና ባዛር በጎንደር ከተማ ተከፍቷል። የንግድ ትርኢቱና ባዛሩን የክልልና የከተማ አስተዳደር ከፍተኛ አመራሮች ከፍተውታል። የገበያ ሁኔታውንና የግቡ ምርቶችንም ተዘዋውሮ ተመልክተዋል። የጎንደር ከተማ አስተዳደር ንግድና ገበያ ልማት መምሪያ ኃላፊ አቶ ቴዎድሮስ ጸጋዬ እንደገለጹት ባዛሩ ከአዲስ አበባና ከሌሎች ሀገሪቱ አካባቢዎች የሚገኙ ነጋዴዎች የተገኙበት ሲሆን አላማውም የኑሮ ውድነትን ለማረጋጋት ታላሚ ተደርገው የተዘጋጀ ነው ብለዋል። ባለፉት አመታት በተለያየ መንገድ ተቋርጦ የነበረውና ያስቀጠል ነው። በዚህ ኤግዚቢሽንና ባዛር ለየት የሚያደርገው የኢንዱስትሪ ምርት የግብርና ምርት፣ እንዲሁም ደግሞ የእንስሳት ተዋጽኦ ምርቶች በተመጣጣይ ዋጋ መቅረብ የቻሉበት ሁኔታ ነው ያለውና በዋናነት ከዋናው ገበያ በከፍተኛ ቅናሽ ነው የሚገቡት። የኤግዚቢሽን የተዘጋጀው ቀጥታ አምራቾች መጠው የገቡበት ነው። በተለይ ደግሞ የኢንዱስትሪ ምርት ላይ በአማካይ ከ30 እስከ 50 ፐርሰንት ቅናሽ ያደረጉ ምርቶች አሉ። የንግድ ትርኢትና ባዛሩ የጎንደር ከተማን ገጽታ ለመገንባትና ከተማዋ ሰላማዊ የንግድ እንቅስቃሴ እያደረገች መሆኗን ማሳያ ነው ብለዋል አቶ ቴዎድሮስ። ኤግዚቢሽንና ባዛሩ የመጀመሪያው በትልቁ የምንሰራበት ተገጽታ ግንባታ አንጻር ነው። ጎንደር ከተማ እንደሚታወቀው ከዚህ በፊት የንግድ ማዕከል የነበረች ከተማ ናት። አሁንም የንግድ እንቅስቃሴዋ በተለይ ደግሞ ካላት የጂኦፖለቲካ አቀማመጥ አኳያና ከፍተኛ የሆነ የህዝብ ቁጥር ፍሰት ያለበት ኢቭን የሚተላለፍበት ከተማ ነው። ሶ አሁን ይህ ኤግዚቢሽንና ባዛር የጎንደርን ፍጹም ሰላማዊነት ነው የሚያረጋግጠው። ጊዜ ነው የቀረብ ነው። እንቁላል አለን የዶሮ ስጋ አለ፣ የተጣራ ማር አለን፣ ሰማለን፣ ሰም የተጋገረ ሰማለን የእንስሳት መኖ በየአይነቱ አለ። የተለያዩ የኮስሞቲክስ፣ የኤሌክትሮኖክ፣ ስፓይ ስራ ማሳጀር፣ የጸጉር ማሽኖች እንደዚህ አይነት ፕሮዳክቶችን ይዘን ነው የመጣነው። የስፖርት ማቴሪያሎችም አሉን። ጎንደርን እንደሚወራው ሳይሆን ሰላም መሆኗን አረጋግጠናል። ሰላማዊ የንግድ እንቅስቃሴ እያደረግን ነውም ብለዋል። ስንመጣ ካለው ነገር አሁን መተንያየነው ነገር ቆንጆ ነው። ሰላም ነው በፈለግነው ታይም ገብተን በፈለግነው ታይም እየተንቀሳቀስና ያለ ነው። ምንም አይነት አስቸጋሪ ነገር አላጋጠምም። የጎንደር ከተማ ዘርፍ ማህበራት ምክር ቤት ፕሬዚዳንት አቶ ሚሊዮን መስፍን የኑሮ ውድነትን ለማረጋጋት እንደዚህ አይነት ባዛሮችን ከተለያዩ አካላት ጋር በመተባበር በተለያዩ ጊዜያት እንደሚያዘጋጁ ገልጸዋል። ገበያ መረጋጋቱን ለመስራት ከዚህ ከተማችን ላይ ካሉ ነጋሪዎች አለ ለምንሰራው እንደኛ አቻ ምክር ቤቶች አሉ በየክልሎች በሙሉ ከእነሱ ጋር በመነጋገር ጎንደር ከተማ ላይ የሌለ ንግድ ከሌላ ከተማ ላይ ያለ ካለ ከነዛ በመቀናጀት ከዚህ የተወደደው ወደዛ ከዛ የተወደደ ወደዚህ በማምጣት ይህን ነገር ደግሞ ይፈታልን። ደግሞ ባዛሩ ስልጣን ሲሰጠንም ይህን ለማረጋጋት ነው። እነዚህ ነገሮች እንደድል ሊሁን እንድናገለግል ስለሆነ ከዚህ የጠፋ ነገር ካለ ባቻ ምክር ቤቶቻችን መረጃ መሰረት ከሌላ ቦታ ላይ ካለ በባዛር ነገ እነዚህ አዘጋጅተን እነሱ እንዲገቡ እናደርጋለን። የንግድ ትርኢትና ባዛሩ ከሚያዝያ 28 ጀምሮ እስከ ግንቦት 15 ቀን 2017 ዓ.ም እንደሚቆይም ተገልጿል።